እዛ እናት አባቴ ያልታመነ ማን ሊታመነው? አስባችሁታል? ከአረብ ሀገር ላይ ተመልሳ ንብረቷን በምትጠይቅበት ሰዓት የገዛ ቤተሰቦቿ ስስብልቷን በድንጋይ ወቅተው በሽተኛ አድርገውታል ማለት ነው። እባካቸው የኔ ቪዲዮ ላይክ ሼር አድርጎት ብዙዎቻችን የምንማርበት ቪዲዮ ስለሆነ ማለት ነው። አሰላሙ አሌይኩም ወራህመቱ ላይ በረካቱ ውድ ቤተሰቦቼ፣ እንዴናችሁ? ሰላም ናችሁ? ኒጋሉ ሰላም ነው። አላስመኖታላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው መጥቻለው ስቱዲዮ መጥቻለሁ ማለት ነው። ትናንትና የሆነ ቪዲዮ ላይ ለቅቄላችሁ ነበር። የ17 ዓመት የለፈችበት ንብረቷን እናት አባቷ ከወንድሞቿ ጋር ተባብረው እንደከዷት ነግሬያችሁ ነበረ። እዛ ኮመንት ላይ ግን ወላሂ ለአዚም በጣም ነው ያዘንኩት። እኛ የአረብ ሀገርን ሴት ማነው እስኪ የሚረዳን ማነው እስኪ ከጎናችን የሚሆነው እኛ የረዳናቸው ከጎናቸው የቆምን መስዋዕትነት የከፈንላቸው ሰዎች ናቸው የሚበድሉንና ችግር የሚያደርሱብን ማለት ነው። አስባችሁታል? የገዛ እናት አባታችሁ እናንተ እዚህ ሀገር ላይ የተቀደደ ካልሲያችሁን ሳትቀይሩ፣ የአማራችሁን ምግብ ሳትበሉ ለነሱ ለእነሱ እያሰባችሁ ቀኔን ላለሌት ታማችሁ እንኳን ደክሟችሁ ጫንቋችሁ የምትናገሩ ሰዋታችሁ እንኳን ችግሬን ከነገርኳቸው ያስባሉ፣ ይጨነቃሉ ብላችሁ ለእነሱ እያሰባችሁ መጨረሻ ላይ ግን ያላችሁን የሌላችሁን ንብረት እየላካችሁ እነሱንም ደግፋችሁ ከጎናቸው ሆናችሁ በቸገራቸው ሰዓት እየላካችሁ ለራሳችሁ እንኳን የአማራችሁን ምግብ ሳትበሉ ማለት ነው። እኛ ረበገር ሴት ማለት እኮ ወላሂ ለአዚም እኛ እንደ ሻማ እየቀለጥን ለሌሎች ለቤተሰቦቻችን እያበራን፣ መጨረሻ ላይ ግን ያን ሁሉ መስዋዕትነት የከፈናላቸው ቤተሰቦች መልሰው የእኛ ነው ጉልበት የለፋንበትን እንደው በቃን በቃ ስደታ በቃን ብለን ወደ ሀገር ስንመለሱ እንኳን ንብረታችንን እየበሉ እየከዱ እኔ እኮ እናንተ ሳትረዷቸው ቀርታችሁ ቢሆን እሺ፣ እናንተ እየረዳችሁ ትንሽ የተረፈቻችሁን ለራሳችሁ አድርጋ አድርጉልኝ ብላችሁ ልካችሁ፣ እሺ እናደርጋለን ብለው በቀኝ እናስተካክልሻለን፣ አብሽር እያሉ ከዛ በኋላ ብሩን ከሰጣችሁ በኋላ ግን ይሄንን ይሄን ያክል መጥፎ መሆንና እንደዚህ መበደል ምን ይሉታል? የገዛ እናት አባት ያልታመነ ለልጇ ያላሰበች እናት አባት እኔ እንጂ ወላሂ በጣም ነው ያዘንኩት። እዛ ኮመንት ላይ ገብታችሁ ብታዩ ትናንትና የለቀኩት ኮመንት ላይ ገብታችሁ ብታዩ ያልተበደለ በቤተሰቡ ያልተከደ በወንድሙ ያልተከደ እኔ በቅርብ ቤተሰቦቹ ያልተከዱ የአረብ ሀገር ሴት የለችም። እዛ ኮመንት ላይ ገብታችሁ ማየት ትችላላችሁ። ግን ዋና በጣም ልቤን የሰበረው ይሄ ኮመንት ነው ማለት ነው። እና እኔም ብሬን ሀባይቢ ቅርታ አድርጉልኝ። ሴት የመታብኝ ጠርታኝ ሄጅ የነበረ አቋረጥኩት ማለት ነው። ሀባይቢ እቺታችን ላይ የደረሰው ነገር በጣም ነው የሚያሳዝነው። ውላሂ ብሯን ስጠይቃቸው ነው ሽማግሌ ፊት በድንጋይ ደብድበዎት፣ ቦታው እየመገለ በሽተኛ አድርገዋት ማለት ነው እና ከቆዳዋ ደም እና መግል እየፈሰሰኝ ነበረ ትላለች ማለት ነው። ያን ሁሉ ክፋት ደርሶባት መጨረሻ ላይ ግን ሐኪም ቤት ሄዳ አፍያዋን አገኘች፣ ታከመች። መጨረሻ ላይ ግን እኔ እንደዚህ አይነት ቤተሰብ ከሚኖረኝ እንደዚህ አይነት ክፉ እናት አባት ከሚኖረኝ የትም ቢሆን ይሻለኝ ነበረ ብላ ነው እያማረች ያለችው። አስቡት እንግዲህ ቤተሰብ በዚህ ልክ ክፉ ሆኗል ማለት ነው። ሁሉም እያልኩ አይደለም በነገራችን ላይ ጥሩ ቤተሰብ ያላችሁ አላህ ጥሩ ያደርግላችሁ። ወላሂ በጣም ነው የሚያሳዝነው። በአሁኑ ሰዓት ላይ ሰው በብር ተቀይሯል። ቤተሰቤ ነው የራሴ ነው ብላችሁ ያመናችሁት ነው እየከዳችሁ ያለው። በብዙ ብዙ ጊዜ ግን እኛ አረብ ሀገር ሴት የሚበድለን ማለት ነው የሚበድሉን ሰዎች ብዙ መስዋዕትነት የከፈንላቸው ብዙ የረዳናቸው ብዙ ጥሩ ነገር ያደረግናላቸው እና በተቸገሩ ሰዓት ከጎናቸው የሆነላቸው ሰዎች ናቸው። የሚከዱንም የሚበድሉንም አስባችሁታል። ማንም ያልበድ ያንትን ያልረዳ ነው ያልደረስንለት፣ ማንም አይደለም። እኛን የሚበድልን ማን ነው? የራሳችን የቅርብ የረዳናቸው መስዋዕትነት የከፈንላቸው በችግራቸውም ሰዓት፣ በጥሩም በመጥፎ ሰዓት ከጎናቸው የሆነላቸው ሰዎች ናቸው እኛን የሚበድሉን የቅርብ ቤተሰብ ማለት ነው። እና በጣም ነው ያዘንኩት። አንዲ ጭራሽ እዚህ ጋር ኮመንቱን አስቀምጥላችኋለሁኝ ከአረብ ሀገር በድንገት አንድ ትህታችን ትገባለች ማለት ነው። አስቡት እንግዲህ፣ ከአረብ ሀገር ተይዛ መዳሟ ሳታቅ አሲዛት መጨረሻ ላይ ወደ ሀገር ገባች። በእጇ ገንዘብ አልነበረም። አረብ ሀገር እያለች ግን እነሱን ስትረዳቸው እና ስትደግፋቸው ስትልግላቸው ነበረ ለቤተሰቦቿ ማነው ጭራሽ ቤትም ሰርታላቸዋለች። ያን ሁሉ አድርጋ በአጋጣሚ ደግሞ ብሯ ባለቀ ሰዓት ምንም ብር ሳትይዝ በአጋጣሚ አረቢቷ ታሳፍራታለች ማለት ነው። ለፖሊስ አዚዛ ትሳፍራለች እስር ቤት ቆይታ ወደ ሀገር ያሳፍሯታል። መጨረሻ ላይ ግን ምንድን ነው ያደረጓት? አስቡት፣ እንግዲህ ቤተሰቦቿ እናት አባቷ ከቤት አባረሯት ማለት ነው። አስባችሁታል? ወላሂ እናንተ ከነሱ ጎን ሆናችሁ እየረዳችሁ የመስዋዕትነት እየከፈላችሁላቸው ተበድላችሁ እንኳን ታማችሁ፣ አረብ ቤት እኮ እኛ እየታመምን ለቤተሰቦቻችን ይጨነቃሉ፣ እንዳያስቡብን እኛ እዚህ ካልሲ፣ የተቀደደ ካልሲያችን ሳንቀይር የአማረን ምግብ ሳንበላ አስቡት እንግዲህ ማለት ነው እና ያን ሁሉም መስዋዕትነት እየከፈን እንደገና እየታመምን አልታመምንም፣ ደህናነን፣ ጥሩ ነን፣ ጥሩ ላይ ነው ያለ ነው፣ በደንብ በልተናል፣ ያመረን እንበላለን እያልን ያልሆነ ነገር ፊታችን እንኳን ጦቅረ ካላ እንትን ፊልተር እያደረግን እነሱ ደስ እንዲላቸው ጥሩ ለብሰን ምናምን ስንልክላቸው እነሱ እንዳይጨነቁ ነው፣ የእኛን መከራ የእኛን ስቃይ እንዳያዩብን ነው እያደረግን ያለነው ማለት ነው እነሱ ግን እኛ ምንም እንዳላደረግንላቸው ምንም እንዳልረዳናቸው ሰዎች፣ በችግራችን ሰዓት ግን አውጥቶ የሚጥሉን የራሳችን የቅርብ ቤተሰቦቻችን የረዳናቸው እና ለችግራቸው የደረስናላቸው ሰዎች ናቸውና በጣም ነው ያዘንኩት። እና በባዶ እጇ ስትገባ ምንም ብር ስላነበራት እናት አባቷ በሰራችባቸው ቤት ሆንኳን አትቀመጪ ብለው ከቤት አውጥተው አባረዋት መጨረሻ ላይ ግን ባዳ የማታውቃቸው ሰዎች አስጠግቷት መጨረሻ ላይ ግን ወደ ስደት ነው የተመለሰችው ማለት ነው። ያ መጀመሪያ የተሳፈረችበት ሀገር ላይ ሳይሆን በቃ ሌላ ሀገር ላይ በጠለብ ተመለሰች ማለት ነው እና ከዚህም በፊት እነግራቸዋለሁ እንደዚህ አይነት ነገር በአንዲት በማውቃት በጓደኛ ይደርሶባት እዚሁ ስደት ላይ ሆና በአጋጣሚ መዳም ቤት እየሰራች እያለ መዳሟ ልጅ መታሽ ብላ ሳታቅ ወደ ሀገር ትሸኛታለች ማለት ነው። በእጇ ግን መጀመሪያ ግን ከመሄዷ በፊት ቤተሰብ ወንድሟን እያስተማረች እንዲሁም ደግሞ እህቷን እያስተማረች ለእናቷ ቤት ሰርታ በሚያኔ በመጀመሪያ ባላቸው መሬት ቤት ሰርታ የሚፈልጉትን ነገር ሁሉ እያደረገች እህቶቿን እያስተማረች ነበረ። በአጋጣሚ ደግሞ መዳሚቷ ብሯን ደሞዟን ሰታ የኢትዮጵያ ሁለት መቶ ሺህ ብር ነበራት። ወደ ሀገር ገባች። ሁለት ወር አብረው ያ ብሯ እስከሚያልቅ ድረስ ሁሉም ያሸሸ ገዳሜ እያለላት ከጎኗ ነበሩ ማለት ነው። መጨረሻ ላይ ብሯ ሲያልቅባት ታውቃላችሁ፣ አሽሙር ምናምን፣ የሀገራችን ሰውን ደግሞ አሽሙር ይናገራል እና ያኔ በቃ ከቤት አትወጪም ለምናት እንትን የቀን ስራ አስር ማለት ጀመሯት ማለት ነው። በእጇ ስለሌለ የእጇ የያዘችው ሲያልቅ ገብቷቸዋል። ከዛ ደግሞ እንዴት እንደዛ ትኛለሽ? እኔ እኮ ለአንቺ መስዋዕትነት ከፍያለሁ አረብ ሀገር ላይ ሆኜ እንዴት አሁን ለዚች በእጄ ላይ ብር ስለሌለ ብቻ ይህንን ልትናገር ንቻልሽ ብላ ተናዳ ከአህቷ እናም ካሄቷ ጋር ተናዳ እያዛሉ። ማን ነው ይጣላሉ። እናት ግን ያገዘችው ለማን ነው? መጀመሪያ ከሷ ጋር ለነበረችዋን ለአህቷ አግዛ፣ ያቺ ስድርታት የነበረችዋን ልጇን አውጥቷ ከነሻንጣዋ ውጭ ጣለቻት ማለት ነው። በሌሊት ለዛውም፣ በሌሊት እኮ ነው ጅብ እንዲበላት አውጥታ ጥላ በበሯን ዘግታ፣ ሌሎች ወንድሟን እና አንዷን እህቷን ከእናቷ እናትዮ አቅፋ አደረች። እሷ ግን ጎረቤት ሄዳ አንኳኩቷ ጎረቤት አድራ፣ በነጋታ ወዳው ነው ወደ አዲስ አበባ የመጣችው ማን ነው ብር ተበድራ አስቡት። እንግዲህ አሁን ላይ ግን የምትገኘው ስደት ሀገር ላይ ናት። ስራ እየሰራች ነው። አሁን አምስት አመት ሆኗታል። ቤተሰቧንም አውርታ መናግራ አታውቅም። አይናቸውን ማየት አይፈልግም ነው የምትለው ማለት ነው። በችግሬ ሰዓት አውጥቶ የጣሉኝ፣ እኔ በችግራቸው ሰዓት ከጎናቸው ሆኜ እየረዳኋቸው፣ እነሱ ግን እኔ በእጄ ስላልነበረ ብቻ እናቴ ለሄቴ ያግዛ እኔን አውጥታ ጣለችኝ። ምንም ያላደረገችላት ልጇን ግን ከኔ አባሰች። እኔን እንደ ባዳ ቆጥራ በልዴት ጅብ እንዲበላኝ አውጥታ ጥላኛለች ና አልፈልግም ብላ። እነሱ ግን ሊታረቁ አትፈልገው አረብ ሀገር ላይ ስላለች የሆነ ብር ከሷ ስለሚፈልጉ ብቻ እንዲታረቋት ብዙ ታግለው ነበረ። እምቢ አለች ማለት ነው። እና እህቶቼ አላህ ባለንበት አላህ ይጠብቀን። በአሁኑ ሰዓት ላይ ሰው በጣም ከፍተዋል። ራሳችሁን ጠብቁ። ብራችሁን ደግሞ በማን እንደምትሰጡ ይወቁ። ብራችሁን ወላሂ በምትችሉ ተቅም ባንክ ከፍታችሁ በባንካችሁ አስቀምጡ። ለማንም አትስጡ ማለት ነው። ብር ካላችሁ አገር ገብታችሁ የፈለጋችሁትን ነገር መስራት ትችላላችሁ። እባካችሁ እህቶቼ ብራችሁን አታባክ ነው ይላለሁኝ። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ወሰላም አለይኩም ወረህመቱላሂ ወበረከቱ።